ሰበር ዜና የጥቅምት 29 የረፋዱን የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርብ ያለው በቅድሚያ ማርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በወሎ የአገዛዙን እዙ 23 ማውደሙን ከጥቅም ውጭ ማድረጉን አስታወቀ። በወሎ ከባድ ትንቅንቅ ሲደረግ በደሴ ዙሪያም የአገዛዙ ጦር እንደ ቅጠል ረግፏል ተብሏል። ከተገደሉት ወታደሮች መካከልም አንድ ኮረኔል ይገኝበታል ተብሏል። ደሴ ዙሪያ በነበረው ውጊያ ብልጭግና ከፍተኛ ድንጋጤ ውስጥ መግባቱም ተነግሯል። ዝርዝር ዘገባ ይዘንበታል። በጎንደርም የፋኖ ኃይሎች በሰሜን ጎንደር አድርቃይና ዛሬማ አካባቢ ታላቅ ደል ተቀዳጅተዋል። ከመቶ በላይ የአገዛዙ ሰራዊት ሙትና ቁስለኛ ሲሆን ከሰማኒያ በላይ ክላሽም ታፍሷል። በዝርዝር ዘገባም ይዘነዋል። ወዲህ ደግሞ የኤርትራው ጀነራል ጀነራል ተክላይ አብርሃ ጦርነት አንፈልግም። ጦርነቱን እነሱ ከጀመሩት ግን በአምስት ቀን አዲስ አበባን የሚቆጣጠር ጦር አለን ሲሉም ተናግረዋል። ብልጽግና ድሮናለኝ፣ አየር ኃይላለኝ እያለ ይፎክራል። እኛ ግን በዛቻ ሳይሆን አስፈላጊ ሲሆን ምን እንዳለን እናሳያቸዋለን ሲል ጄኔራሉ ለሰራዊታቸው ከኢትዮጵያ ድንበር አቅራቢያ ሆነው ንግግር አድርገዋል። የጄኔራሉን ንግግር በዝርዝር ይዘነዋል እናስደምጣቸዋለን። ወዲህ ደግሞ በአቡነ ሳዊሮስ የምትመራው ቤተ ክህነት ለአብይ አህመድ መከላከያ ሰራዊት በቢሊዮን የሚቆጠር ገንዘብ መስጠቷ ተጋለጠ። በሌላ በኩል ደግሞ ብፁዕ አቡነ ጴጥሮስ አብይ አህመድ ገዳያችን ነው ብለዋል። ዝርዝር አሰናድተናል። ሰላም ጤና ይስጥልኛ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና የደመጣችሁትን መረጃዎች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 ቅድሚ ወዳደረግኳቸው ዘገባዎች አልፋለው። በቅድሚያም ቤተ ክርስቲያኒቷን ወደሚመለከቱ ዘገባዎች እናልፋለን። በአቡነ ሳዊሮስ የሚመራው ቤተ ክህነት የአዲስ አበባ አጥቢያዎች ለአገዛዙ መከላከያ ሰራዊት በቢሊዮን የሚቆጠር ድጋፍ ማድረጋቸው ተሰማ። ከጠቅላይ ቤተ ክህነት 200 ሚሊዮን ብር ወጪ ተደርጓል ተብሏል። ከመላው የአዲስ አበባ አድባራት ደግሞ ከዝቅተኛው ደብር 2 ሚሊዮን ከከፍተኛው ደብር ደግሞ 10 ሚሊዮን ወጪ ተደርጓል የተባለው በጥቅሉ 275 አብያተ ክርስቲያናት በአዲስ አበባ ብቻ የሚገኙ የተጣለባቸውን ኮታ ወጪ አድርገዋል ሲሉ የመረጃ ምንጮቻችን ገልጸዋል። የቤተ ክህነቱን ጨምሮ የቤተ ክርስቲያኖቹ ወጪ ሲደመር ይሄ ድጋፍ በድምሩ በሚሊዮን የሚቆጠር ሳይሆን በቢሊዮን የሚቆጠር ነዋይ ነውም ተብሏል እና አባ ሳዊሮስ ስራ አስኪያጅ ሆነው የገቡት እንዲህ ያለ ድጋፍ እንዲያደርጉና የምዕመናንን ሞት እንዲያሰለጥኑ ነው ሲሉ የውስጥ ምንጮቻችን ገልጸዋል። በነሳዊሮስ በኩል የመከላከያ ሰራዊቱ እየተቀለበ ነው። አብይ አህመድ ቤተ ክርስቲያኗን መከላከያ ሰራዊቱን እንድትደግፍ በማድረግ በቢሊዮኖች የሚቆጠሩ ገንዘቦችን ከቤተ ክርስቲያኗ እየመነተፈ ነው ህዝቡ አስራት በኩራት እያለ እንዲሁም ለቤተክርስቲያን ለቤተ ክርስቲያን ማሰሪያ እንዲሁም ለቤተ ክርስቲያን የሚያስገባውን ገንዘብ እና ቡነሳዊሮስ ለመከላከያ ሰራዊትና ለአብይ አህመድ ለኦርቶዶክሶች መገደያም መሳሪያ መግዣም እያቀበሉት ነው። ይህ በእንዲህ እንዳለ ደግሞ ገድሎ የማይደክመው ሥርዓትና ተገድሎ የማያልቅ ህዝብ ነው ያለን ሲሉ ብፁዕ አቡነ ጴጥሮስ ገለጹ። በአርሲ ተጨማሪ ኦርቶዶክሳውያን መሞታቸው የታወቀ ሲሆን ብፁዕ አቡነ ጴጥሮስና ብፁዕ አቡነ ናትናኤል አንሙት ማለት ፖለቲካ አይደለም በማለትም ተናግረዋል። አሁን ላይ በአንድ ሳምንት ብቻ የሟቾች ቁጥር 43 መድረሱም ተነግሯል። ይህንን የክርስቲያኖች ግድያ ተከትሎ ብፁዕ አቡነ ጴጥሮስ ከሚዲያዎች ጋር ባደረጉት ንግግር አሁን የሰማነው ይፋ የሆነውን እንጂ በግልጥ ያልተነ ነገረን ያልታየ በየቀኑ 365 ቀን ሙሉ እየተገደሉ የተቀበሩ ህፃናት ብዙዎች ኦርቶዶክሶች አሉን ብለዋል። ብፁዕነታቸው አክሎም እግዚአብሔር ብቻ የሚቆጥራቸው የሚሰቃዩ፣ የሚደፈሩ፣ የሚታሰሩ አሉ። የሚገድሉን ኦርቶዶክስ ስለሆንን የመግደያ ኮድ በመስጠት ነው። ገድሎ የማይደክመው ሥርዓትና ተገድሎ የማያልቅ ህዝብን ያለን ዶክተር አብይ ይኸው ሰባት ዓመት ያለማቋረጥ ገደላችሁን እኮ ምን አተረፋችሁ? ምን እያደረጉ ነው እርስዎ ምን እየሰሩ ነው? ይህ እናቶችና የህፃናት ሞት ያስደስቶታል? እናቶች በጸሎት ያግዙኛል ያሉትስ ለዚሁ ነበር ወይ ብለዋል። በሰው ደም የሚደሰት በህፃናት ሞት የሚደሰት የሰይጣን ልጅ ነው እንጂ የእግዚአብሔር ልጅ አይደለም። ከኢትዮጵያ ምድር ገዳይ እንዲወጣ እንፈልጋለን ብለዋል። ብፁዕ አቡነ ጴጥሮስ ከሚዲያዎች ጋር በነበራቸው ቆይታ ብፁዕ አቡነ ናትናኤልን በክርስቲያንነታችን በሃይማኖታችን መገደላችን የሚያቆመው መቼ ነው? ነፃነት እንፈልጋለን ብለዋል። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካ አይደለም። ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊ መብት ነው። ሰው መሆን ነው። ደከመን። ብዙ ጊዜ ሰማን። እናንተም በእኛ ፈረዳችሁብን፣ እናንተም ወቀሳችሁን። እውነት እላችኋለሁ፣ ግን ለምንድነው የምንናገረው? ይህንን ማን የሚሰማን? ይህንን ማነው የሚያቆምልን? መቼ ሲሆን የሚቆምልን? ተለማመድ ነው እኮ ስንቶቻችን ስናልቅ ነው የሚቆመው? ይብቃ። ህዝባችን እረፍት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን ይበቃናል። ምድሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰኮ በርሱ ቁስል ተፈወስን እኮ ሌላ ደም አያስፈልግም። መከራችን እንዲያበቃ ጸልዩ ሲሉ ብፁዕ አቡነ ናትናኤል ከትላንት ወዲያ በነበረው በቦሌ መድኃኔ ዓለም ዓመታዊ ንግሥ ላይም ተናግረዋል። ወደ አማራ ክልል የጦር ግንባር መረጃዎች ከማለፌ በፊት ከኤርትራ ሌላ መረጃ ተሰምቷል። ኤርትራ በማንኛውም ሰዓት ከአምስት ቀን ባነሰ ጊዜ ውስጥ አዲስ አበባን የመቆጣጠር አቅም ያላት ሲሉ የሻቢያው ጀነራል ጀኔራል ተክላይ አብርሃ ተናገሩ። ጄኔራሉ ይህን ንግግር ያደረጉት ዛሬ ከኢትዮጵያ ድንበር አቅራቢያ በሚገኘው የኤርትራ ሰራዊት ካምፕ ተገኝተው ባደረጉት ንግግር ሲሆን ጄኔራሉ እነሱ ይዘታሉ፣ እኛ ስራ ላይ ነን ሲሉ የኢትዮጵያ መንግስት ከዛች ያለፈ አቅም እንደሌለው ለሰራዊታቸው ገልጸዋል። ጄነራሉ እኛ ጦርነት የምንጀምርበት ምክንያት የለንም። ነገር ግን እነሱ ከጀመሩት እኛ ለአባቶቻቸው ማርከን እንዳስጨፈርን አሁን ደግሞ እናንተ ማርካችሁ ታስጨፍሯችኋላችሁ ሲሉ ለሰራዊታቸውም ተናግረዋል። ጄነራሉ እነሱ ድሮን አለን፣ አየር ኃይል አለን ይላሉ። እኛ ግን ምን እንዳለን ሳያውቁ ይፎክራሉ ሲሉም የኢትዮጵያ መንግስት ዛቻው የትም እንደማያደርሰው ተናግረዋል። እኛ አስፈላጊ ሲሆን በአምስት ቀን መዲናቸውን የመቆጣጠር አቅማለን ነገር ግን ግን ከወሬ ይልቅ ስራው ላይ እናተኩራለን ሲሉም ተናግረዋል። ጄኔራሉ በኢትዮጵያ ድንበር ላለው ሰራዊታቸውን በተጠንቀቅ እንዲቆምም ትዕዛዝ ሰጥተዋልን የተባለው ከአማራ ክልል ወደ ተገኙ ሰበር የጦር ግንባር መረጃዎች እንዲሁም ደግሞ አበይቱ ጉዳዮች አልፋለው። በቅድሚያም አበይቶቹን አስቀድማለው። የጸራ አማራው አገዛዝ ወታደሮች አንድ ባለ ሶስት እግር ተሽከርካሪ ባጃጅን ሲያወድሙ ከአስር በላይ የቀንድ ከብቶችን መግደላቸው ተሰማ። ጀንበር ላፀገዘቀችበት የብልጽግና አገዛዝ ተላላኪ በመሆን እያገለገለ የሚገኘው ራሱን መከላከያ ሰራዊት እያለ የሚጠራው የመንደር ዱርዬ ስብስብ በምስራቅ አማራ ቀጠና አንጎት ወረዳ በዛሬው ዕለት ጥቅምት 29 ቀን 2018 ዓ.ም ተምረት አንድ ባለ 3 እግር ተሽከርካሪ ባጃጅን ሲያወድም ከ10 በላይ የቀንድ ከብቶችን መግደሉን የአፋባሃ ምኒልክ እዝ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ አስታውቋል። ራሱን ድሃ ተኮር ነኝ በሚል የሚያም ካሸው በአማራ ህዝብ ላይ ሁለንተናዊ ጥቃት በመፈጸም ማውደምና ማድቀቅ የሚል እቅድ ነድፎ እየተንቀሳቀሰ የሚገኘው አገዛዙ የደሃ አርሶ አደሮችን ንብረት የሆኑ ከአስር በላይ የቤት እንስሳቶችን በአሰቃቂ ሁኔታ በመግደል አይደለም አማራ የአማራ ንብረት የሆኑትን ሁሉ በማጥፋት የጥላቻ ጥጉን እያሳየም ይገኛል። በተመሳሳይ ይኸው ጸረ አማራ ቡድን የነሱን የቤተሰቦቻቸውን ህይወት ለመቀየር በትራንስፖርቱ ዘርፍ ተሰማርተ የሚገኙ ወጣቶችን ለምን ከኔ ጋር ተሰለፋችሁ አትዋጎም በሚል እሳቤ የሚያሽከረክሩትን ባለሶስት እግር ተሽከርካሪ ባጃጅ በእሳት አቃጥሏል ነው ያሉት። የመረጃ ምንጮቻችን ይሄ ጸረ ህዝብ፣ ጸረ ልማት፣ ጸረ ሰላም የሆነው የብልጽግና ቡድን በዘፈቀደ ከሚፈጽመው የከባድ መሳሪያ ድብደባ በተጨማሪ ወታደሮቹ በየአካባቢው የሚገኙትን ንጹሐኖች እንዲገሉ ሀብት ንብረት እንዲያወድሙና እንዲዘርፉ ትእዛዝ ሰጥቶ ካሰማራው ድፍን ሁለት ዓመትም አልፎታል። በየቀኑም በአማራ ህዝብ ላይ ግፍን እየፈጸመ ነው። ይህ በእንዲህ እንዳለ ወደ ጦር ግንባር መረጃዎች ስናልፍ ሱሪ ከለበሱት ቀበቶ ከታጠቁት የአማራ ልጆች ሲደርስ የአገዛዙ ሰራዊት እየተሽመደመደ ነው። በደሴ ዙሪያ ወረዳ በተደረገ ውጊያ የአገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰበት ታወቀ። በደስ ዙሪያ ወረዳ አጥንት መስበሪያና እሁድ ተብለው በሚጠሩ አካባቢዎች ላይ በተደረገ ውጊያ የጸረ አማራው ብልጽግና ቡድን ተላላኪ የሆኑ በርካታ ቁጥር ያላቸው የመከላከያ ሰራዊት የአድማ ብተና የሚሊሻ አባላት ሲገደሉ በርካቶች መቁሰላቸውን በአፋባሃ የሚኒሊክ እዝ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም አስታውቋል። አፋባሃ ሚኒሊክ እዝ ባለጎተሩ ወርዋሪ ሻለቃና ጥቅምት 27 2018 ዓ ም የተመረቁት አዳዲሶቹ የልዩ ኮማንዶ አባላት በጋራ በመሆን ነው። በብልጽግና ላይ ከባድ እርምጃ በመውሰድ ድሉን የተቀዳጁትም ተብሏል። እዙ ለሚዲያችን በላከው መረጃም የአገዛዙ ከፍተኛ ቁጥር ያለው በግምት እስካሁን በእርግጠኝነት ባይታወቅም በግምት ግን ከ50 በላይ የአገዛዙ ወታደሮች መገደላቸውም ተገልጿል። ከነዚህ መካከልም ኮረኔል ሻንቆ የተባለ የአገዛዙ ከፍተኛ ወታደራዊ መሪ ሳይኖር እንዳልቀረም ነው የተነገረው። ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም ያልቻሉት ቁስለኛ ከመሆኑ የተረፈው የብልጽግና ኃይል ወደ ኩታብርና ደሴ መፈርጠጡንም የዙ ህዝብ ግንኙነት መምሪያ ለሚዲያችን በላኮ መረጃ ጨምሮ ገልጿል። እዚሁ ወሎ ላይ ስንቆይ ዙ 23 በአናብስቶች ወደመ በአፋባሃ ምስራቅ አማራ ገጠና ሚኒልክ እዝ ግዙፉ ላስታ ጀነራል አሳምኖ ጸጌ ኮር ተከዘ የክፍለ ጦር ልዩ ዘመቻ ባደረገው ትንቅንቅ ልዩ ቦታው ቻይና ካምፕ ተብሎ ከሚጠራው ቦታ ላይ በተደረገ ትግል አንድ የአገዛዙዙ 23 ከጥቅም ውጭ የተደረገ ሲሆን እዛው የነበሩ አራቱ ሲደመሰሱ ሶስቱ ቆስለዋል፣ ሲል የእዙ ህዝብ ግንኙነት ለሚዲያችን በላከው መረጃም አስታውቋል። በተያዘ መረጃ ጥቅምት 29 ቀን 2018 ዓ ም በተከዘ የክፍለ ጦር ስር የሚገኘው አምስተኛ ሻለቃ ባደረገው ተጋድሎ ከወደ ድላንታ በግለሰብ አይሱዙ ይመጣ የነበረው የብልጽግና ኃይል የብልጽግና ኃይልን ዥጣ ወንዝ ላይ በመጠበቅ አምስቱ ሲደመሰስ ዘጠኙ ቆስሏል ሲልም የፋኖ ኃይል አስታውቋል በዚህ የተናደደው የብልጽግና ኃይል የግለሰብ ባጃጅ አቃጥሎም ሄደዋል መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋ ባሃ ምስራቅ አማራ ቀጠና ግዙፉ ላስታ ጀኔራል አሳምነው ጽጌ ኮር ጥራሪ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማረ ካሳ መረጃውን አድርሶናል። ይህ በእንዲህ እንዳለ ፋኖ በሰሜን ጎንደር አዳር ቀይና ዛሬማ አካባቢ ታላቅ ድል ፈጽሟል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቅጠና በላይ ዘለቀዝ የራሳ ሞራ ውብነ ሶስተኛ ኮር ድብ ጠለም ተከዜና ጭና ክፍለ ጦር በጡት ቁራጩ የአብይ አህመድ ሰራዊት ላይ ከፍተኛ የሆነ ድል መቀዳጀታቸውን አስታውቀዋል። ከጥቅምት 26/2018 ዓ ም እስከ ዛሬዋ ቀን ጥቅምት 29/2018 ዓ ም ድረስ በነበረው እልህ አስጨራሽ አውደ ውጊያ በመደር ዘን የሚቆጠር የስርዓቱ አገልጋይ ሰራዊት ድል ተደርጓል ተብሏል። የአገዛዙ ብልጽግና የሰሜን ምዕራብ እዝ 3 ክፍለ ጦር ሰራዊት በአዳር ቀይና ዛሬ ማ ቢሰማራም አብዛኛው ሰራዊት መደምሰሱም ተገልጿል። ለአራት ተከታታይ ቀናት በተደረገው ላስ ጨራሻው አውደ ውጊያ ከ90 በላይ የብልጽግና ሰራዊት ሲደመሰስ 80 የነፍስ ወከፍ ክላሽንኮቭ መሳሪያ ደግሞ በምርኮ መያዞም ተነግሯል። ጥቅምት 28 ለጥቅምት 29 ጥቢያ ሌሊቱን የድብ ጠለም ተከዜ ክፍለ ጦርን የከበበው የአገዛዙ ሰራዊት ከፍተኛ የሆነ ሽንፈትን አስተናግዷልም ነው የተባለ በሌሊቱ በተደረገው አውደ ውጊያ ቁጥሩ በውላ ያልታወቀ ሰራዊት መደምሰሱን የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ህዝብ ራስ አሞራ ውብነት ሶስተኛ ኮር ድብ ጠለምት ተከዜ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ እሸቱ መለስ ለሚዲያችን በላከው መረጃም አስታውቋል። አውደ ውጊያው ዛሬም ተጠናክሮ የቀጠለ ሲሆን ፋኖ በርካታ ወታደራዊ ቦታዎችንም ተቆጣጥሯል። በፋኖ ከፍተኛ ምት ያስተናገደውና አብዛኛው ሰራዊቱ የተደመሰሰበት የብልጽግና ጡት ቆራጭ ሰራዊት በሰላማዊ ዜጎች ሀብት ንብረትና ንብረቶች ላይ ጉዳት አድርሷል፣ የተባለው ጎንደር ላይ ሌሎች ተጨማሪ መረጃዎችን ሊሰጠን አርበኛ አስቻለው አለባቸው የቋራ ሜዲላ ክፍለ ጦር ህዝብ ግንኙነት ኃላፊ በስልክ መስመር ላይ አለ። አድምጠን እንመለስ። አመሰግናለሁ። እንግዲህ ወንድሞች እንግዲህ እንደሚታወቀው በተለይ የብልጽግና መራሹ መንግስት እንግዲህ የመጨረሻ እስትንፋሱ እየተዘጋ መሆኑን የሚያመለክት ምልክቶችን እያየን ያለ ነው እንግዲህ እንግዲህ ከሰሞኑ እንግዲህ የራሱን ስም ቀይሮ ማለት ነው የውጭና የሀገር ውስጥ ባንዳዎችን እንከላከል የሚሉ ከንቱ የሆነ ቅጀት አጀንዳዎችን ዘርግቶ በሴቶች ጉዳይ፣ በወጣቶች ጉዳይ ወዘተረፈ በሚል እያወያየ ያለው የከንቱ ይሄ መሳቂያ የሆነ አጀንዳውን ሁላችንም እየተመለከትን ነው ያለን። እንግዲህ ባንዳው የውጭ ባንዳውም፣ የሀገር ውስጥ ባንዳው ማን እንደሆነ እንግዲህ ራሱ ይወቀው። እንግዲህ ባንዳው ራሱ እንጂ የባንዳ ልጅ ባንዳ ራሱ ነው። በአንዳነቱን እያሳየ ያለ ሀገር በገነባ ሕዝብ ላይ የድሮንና ልዩ ልዩ የዘር ማጥፋት ስራ እየሰራ ያለው እሱ ነው። ይሄ የብልጽግና አመራሹ መንግስት ነው እና እንግዲህ አጀንዳን በየሰዓቱ እየቀያየረ ማህበረሰባችን ለማደንዘዝ የሚሄድበትን ርቀት እያየን ነው። ነገር ግን የሚያዳምጠው አካል የለም። ልክ እንደ ባዶ በርሜል እየጮህ መሆኑን ሁላችንም ልንረዳ መቻል አለብን። በርሚል እንግዲህ ምንም የሌለው ነገር ስትነካው ድምፅ ወዲያ የሚጮሆ ስለዚህ ምንም ነገር የለውም ማለት ነው። ስለዚህ እንደ በርሚል ወይ ጮሆ ከመቅረት ውጭ አንድ የሚፈይደው ነገር የለም የሱ አጀንዳ። ከዛ ውጭ ግን እንግዲህ እንደ ምዕራብ ጎንደር የምታዩት እንግዲህ በምዕራብ ጎንደር በአሁኑ ሰዓት እንግዲህ በጣም ወደ አራት አካባቢ አምስት ወረዳዎች ይመስለኛል እንግዲህ ቋራ ወረዳ፣ መተማ ገጠር ወረዳ፣ መተማ ዮሐንስ ወረዳ እንዲሁም ገንድዋ ወረዳን ጨምሮ ማለት ነው። በእነዚህ ወረዳዎች እንግዲህ በርካታ ቀበሌዎች አሉ። ኑሳን ቀበሌዎችም አሉ። በእነዚህ አካባቢ እንግዲህ እየተደረሰ ያለው ግፍና በደል እጅግ በጣም የሚያሳዝንና የሚገርም ነው። በእርግጥ ደመጣጩ የብልጽግና መራሹ መንግሥት እንደሆነ ያለ ማህበረሰብም ያውቃል። ሁላችንም አውቀና ተገንዝበን ነው እንግዲህ ለትጥቅ ትግሉ ጫካ የወጣ ነው እና ይህንን ሥርዓት ከስሩ ለንመጣ ለአማራጭ ነው እና ነገር ግን ሥርዓቱ የመጨረሻ ያበቃበት መሆኑን እስትንፋሱ እየተዘጋ መሆኑን ከሰሞኑ ደግሞ የተለመደ ባህሪውን እያሳየን ያለው በተለይ በቋራ አካባቢ እጅግ በጣም በርካታ ማህበረሰብ ላይ ጥቃት እየፈጸመ መቆይቱ ይታወቃል። ከሰሞኑ ደግሞ እንግዲህ በጣም የሚያሳዝነው እንግዲህ በነፍስ ገበያ አካባቢ ማለት ነው፣ በአቶ ተሾመ የእርሻ አካባቢ ላይ ንጹሐን ሞተረኞች ሰርተው የዕለት ጉርሳቸውን የሚሞሉ ምስኪን ወጣቶች ተበድረው የገዙ ብድራቸውን ያልጨረሱ ከወገን ተበድረው ማለት ነው የነገ ህይወታቸውን ሊቀይሩ ተሰማርተው በጭቃ እየተሰቃዩ የሚገኙ ወጣቶችን ነው እንግዲህ እጅግ በጣም በሚያሳዝን ሁኔታ የረሸናቸው ማለት ነው። ከእነዚህም እንግዲህ በግፍ ከተነሸኑት ወጣቶች መካከል እንግዲህ በሪሁን ወይም ጮሬ በቅጽል ስሙ ነው ይሄ አንደኛው ወጣት፣ ሁለተኛው ብርሃን ሲሳይ የተባለ ወጣት፣ ሶስተኛው ቢላል የተሰኘ ወጣት ነው። አራተኛው ስመኛው ምረቱ የተባለ ወጣት እና ደግሞ ዛሬም እንግዲህ በድንገት ያው ስሙን አላወቅንም ቁራለው እየለቀመ የሚሸጥ የዕለት ጉርሱነን በሰርቶ የሚያደርን ወጣት እንደዚሁ በተመሳሳይ በአሰቃቂ ሁኔታ ገለዋል ማለት ነው። ከገደሉም በኋላ እንግዲህ የተለያዩ ታርጋዎችን ለመለጠፍ እንዲህ አድርገው ለብልጽግና ሲላላኩ አገኘ ናቸው ተረፈ የሚል ነው። እንዲህ ሰዎች በቀን ስራ ተለውጠው እንደገና ደግሞ ተበዳድረው ሞተር ገዝተው የዕለት እንጀራቸውን እና ሆዳቸው ሊሸፍኑ በመስራት ላይ ያሉ ወጣቶችን ነው የረሸነ። ይሄ እንግዲህ የዓለም ማህበረሰብ ሊያውቅልንና ሊረዳልን መቻል አለበት። ይሄ ስርዓት አሁንም በንጹሀን ዜጎች ላይ አላስፈላጊ ግድያ እየፈጸመ ነው ያለው። እንግዲህ ዝንጀሮ ያንም ያንም ነው ነካክቶ እንደሚያበላሽ ሁሉ ዛሬ ተስፋ ቆራጩ ብልጽግና እያደረገ ያለው ይሄ ነው። በሌላ በኩል እንግዲህ በአንድ በኩል በዚህ በተለይ በምዕራብ ጎንደርና አካባቢ በቋራ ወሚላፍለ ጦር ስር ቀጠና ከሚገኙት እንግዲህ ጽንፈኛውን አጥርጌ ተቋጠር ያለሁኝ እያለ አምስት እና ስድስት የእሱን ግብረ አበሮች እየሰበሰበ ለሶሻል ሚዲያ ግባት እያደረገ እያየን ነው። ነገር ግን ካሸነፈስ ወደ ማህበራት ምን አመጣው ነው የኔ አሁን ጥያቄ። ወደ ማህበራት ልምልስ መጣ እንግዲህ በሽንፋና አካባቢ በምዕራብ ጎንደር ሙሉ ወረዳዎችና ቀበሌዎችን ነን ከሰሞኑ እንግዲህ በወዛደር ማህበር ሳጋቶራ ወይም ይሄ የከብት መጫኝና አውራጅ ማህበር እንዲሁም ወዛደሮች ማለት ነው። ደላላ ማህበር፣ ጋውን ለባሽ ወይም ሰምሪት ማህበር እና ልዩ ልዩ ማህበራትንም በተመሳሳይ አስቸኳይ ትዕዛዝ ወርዶላቸው ከእያንዳንዱ ማህበር አምስት አምስት ወጣቶችን ለምንሻ መልምላችሁ ማስረከብ አለባቸው፣ ካልሆነ ግን ማህበራችሁ ይፈርሳል፣ እናንተ ትታፈራላችሁ የምን ቀጭን ትዕዛዝ በማስተላለፍ ማህበራት እንግዲህ በተለያዩ በምዕራብ ጎንደር በሙሉ ያሉ ማህበራትም ባካችሁ ድምፅ ሆኑን እያሉ እያስተጋቡ ያሉበት ሁኔታ ነው ያለ እንግዲህ ይሄ እንግዲህ የሚያሳየው እንግዲህ ኃይሉ መመናመኑና የመሸነፍ ጥጉና ከጣገቡ ምንም አይነት ይሄ ምንሻ የምትለው ይሄ ወሮበላ አድማ በታኝ እና ሌሎች ከጎኑ ያሉ ሰዎች እያለቁና እየተመናመኑ እየራቁ እና እጅ እየሰጡ መሆኑን የሚያሳይና ባዶ ራቁቱን መቅረቱን የሚያሳይ ነው። ስለዚህ ወጣቱን የጥይት ራት ለማድረግ የራሱን ስራ እየሰራ ነው ያለ እንግዲህ። ይሄ ሁሉ የሚደረገው እንግዲህ ሹማምንቶች በዙፋናቸው የእድሜያቸውን ለማራዘም እየሄዱበት ያለው ርቀት ነው። ስለዚህ እኔ እንዲያው መጨረሻ ወጣቱ አሁንም በከተማ አካባቢ እየተለፈሰፈስክ ለብልጽግና መራሹ የጥይት እራት ከምትሆን ወጥተህ፣ አማራነት ግን አስከብረህ፣ ከጀግናው የአማራ ፋኖ ጎን ተሰልፈህ በቂ ስልጠና ውስጥ ይሄንን መራሹ መንግስት ከስሩ ነቅለህ ጥለህ በሀገር ትደላለህ የምትኖርበት ጊዜ እውን እንዲሆን መሰለፍ አለብህ የሚል እምነት ነው ያለ። ሌላው እንግዲህ በተጨማሪ በተለይ በቋራና አካባቢ በ ቴድሮስ ከተማ እያለ የብልጽግና መራሹ መንግስት የሚነዛው የሐሰት ፕሮፓጋንዳ ነው። እንግዲህ ይሄ ፕሮፓጋንዳ ይታወቃል። እንግዲህ ብልጽግና በየትኛውም አካባቢ በውሸት ሰልጥሮና ተምሮ የወጣ አካል ነው። ይሄ ማንም የሚያውቀው ሀቅ ነው። ስለዚህ በቋራና አካባቢ ጥንፈኛውን ለአንዴና ለመጫሻ ደምጥሽዋለው ከ65 በላይ አመራሮችን ጨምሮ እንዲያርግ ያለው ወሰተረፈ ሲል ነበር። አሁን ደግሞ እንግዲህ የ ጽንፈኛ መኪኖችን እንዲህ ራሱ አቃጥሎ ወደ አቃጠለ እያለ የሚዛው ውሸት ከእውነት የራቀ መሆኑን እና ይልቁንስ በተመሳሳይ ሰዓት በተለይ በበራዬና በዚህ አካባቢ ላይ በአርሶ አደሮች የተሸከፈን የሰብል እያቃጠለ ሀብትን ንብረታቸውን እየዘረፈ የቁም ሰዓትን እየገደለ የሄደ መሆኑንን ነውኛ የምናውቀው። እንግዲህ ማህበረሰቡንን ለማታለል እየሄደበት ያለው ርቀት እጅግ ከእውነት የራቀ መሆኑንን ምን ለህዝባችን ሊያውቅ መቻል አለበት። በተመሳሳይ የአማራ ፋኖ ከየትኛውም አካል ከየትኛውም አካል በራሱ የሚታመን እንጂ ከየትኛውም አካል ድጋፍ ተቀብሎ አይደለም እየተዋጋ ያለው በራሱ ጉልበት፣ በራሱ አቅም፣ በራሱ እውቀት፣ በራሱ ክሎት ነው ብልጽግናን እያርበደበደ እየማረከ ያለው ብልጽግና አስታጥቆት የመጣውን የብርሃኑ ግዛ ወታደርን እየማረከ ራሱን እየገጠመ ዳግም እየማረከ ያለው ስለዚህ የአማራፋኑ በየትኛው ማቅጣጫ በቋራና አካባቢ እና በየትኛው ማቅጣጫ ከምን ጊዜውም በላይ የአለምም ድጋፍ በራሱና በራሱ በመተማመን ነው ጠላትን እያርበደበደ እየቀጣና እየማረከ እየታጠቀና እየተዋጋ ያለውእና ስለዚህ አሁን በቋራና አካባቢ እየዋሻ ያለው ቅጀት ከንቱ ነው ስለዚህ የአማራፋኑ ስብእና ያለው ስነመግባር ያለው እውነተኛ የአማራ ማጠን የወለደችው አማራ አርፎ ለኢትዮጵያ ብሔሮች ብሔረሰቦች የሚታገል የነጻነት የፍትህ አርበኛ እንጂ ደርሶ የማንንም ንብረት የሚያቃጥል እንዳልሆነ ማወቅ አለበት። ይሄ ምናልባት ለአማራ ሕዝብ ለምንላው ሕዝባችን ይሄንን ማስረዳት ለቀባሪ የማድረስ ነው። የአማራ ፋኖ በንጹህ ሁሌና የሚታገል ጀግና አርበኛ ነው። በዚህ ልክ ነው እንግዲህ። አመሰግናለሁ።